የአማራ ድምፃችን የሆነው አብሮነት ዲጂታል ሚዲያ ነው። ሰላም ሰላም! ውድ የፕሮግራማችን ተከታታዮች እንደምንሰነበታችሁ። ዛሬ ለየት ባለ ፕሮግራም ተገናኝተናል። ጉዳዩ እንዲህ ነው። ጓድ ሊቀመንበር መንግሥቱ ኃይለማርያም በመሃል አዲስ አበባ የእውቅና ሰርተፊኬት ተበረከተላቸው። እንዴት፣ ለምን፣ ማን የሚለውን አብረን እንመለከታለን። የኢትዮጵያ ማህበራዊ አጋርነት አበረታች ማህበር በተለያዩ ዘርፎች ለሀገራቸው አስተዋጽኦ ያበረከቱ ትጉ ዜጎችን ማበረታታትና እውቅና መስጠት ላለውም ሆነ ለተተኪው ትውልድ ማነቃቂያ ይሆናል ብሎ ያምናል። በዚህ መሰረት ግንቦት 15 2017 በዚሁ በአዲስ አበባ በራስ ሆቴል አዳራሽ ውስጥ ለስምንት ዜጎች የእውቅና ሽልማት አበርክቷል። መርሃ ግብሩ ከረፋዱ ስምንት ሰዓት ላይ በፓን አፍሪካኒስቷና የማህበሩ የቦርድ አባል በሆነችው በህይወት አዳነ ስለ ፓን አፍሪካኒዝም አጭር ማምራሪያ በመስጠት ፕሮግራሙ ተጀመረ። በመቀጠል በዶክተር አለሙ አበበ ስለ ቀዝቃዛው ጦርነት ገለጻ አደረጉ። ሲቀጥልም አቶ አስናቆ ሲሳይ የፓን አፍሪካኒዝም እንቅስቃሴ ትልቅ ሪዮት አለምና ፓለስታይን እና ኢትዮጵያ ያላቸውን ግንኙነት ገረፍ ገረፍ አድርገው አለፉ። በመቀጠል ዋናው የሽልማት ፕሮግራም ተጀመረ። ተሸላሚዎቹ ስምንት የሀገር ባለውለታ በተለያየ ዘርፍ ለሀገራቸው ትልቅ አስተዋጽኦ ያበረከቱ ናቸው። እነርሱም አንደኛ አቶ አለሙ ገብሩ ለህዝብ አለኝታነት በመቆም በተለያየ ዘርፍ ህዝብን ያገለገሉ የኢየሩሳሌም የህፃናት ማሳደጊያ ድርጅት መስራች፣ በባህር ዳር ማህበራዊና ኢኮኖሚያዊ ችግሮችን ለመፍታት ብዙ ስራ የሰሩ የብዙ ሴተኛ ዳሪ ሴቶችን ህይወት በዘለቀይታ መፍትሄ ያበጁ፣ በእርሻና በግብርና ዘርፍ ብዙ አስተዋጽኦ ያበረከቱ በጎንደር አካባቢ ንጹህ ውሃ ማግኘት እንዲቻል ያደረጉ በድሬዳዋ፣ በደብረ ዘይት በተለያዩ የሀገራችን ከተሞች ላይ በሴቶችና ህፃናት ላይ ከፍተኛ አስተዋጽኦ ያበረከቱ በጣም ብዙ ያልተነገሩ ስራዎችን የሰሩ ዜጋ። ሁለተኛ አቶ ሸዋ እንዳኝ በለጠ በኢትዮጵያ ሰላም መከበር ከተለያዩ የሀገራችን መንግስታት ጋር ስራ የሰሩ ሀገር ወዳድ የሀገር ባለውለታ እስከ ህይወታቸው ህልፈት ድረስ ስለ ሰላም ትልቅ አስተዋጽኦ ያበረከቱ ትልቅ ዜጋ። ሶስተኛ ዶክተር አለሙ አዲስ አበባ ተወልደው ዳግማዊ ምኒልክ፣ በጅማ ግብርና ቴክኒክ፣ አረማያ ግብርና ኮሌጅ፣ በቀድሞ ሶቪየት ህብረት በሞስኮ ከተማ የእንስሳ ህክምና፣ በቀዳማዊ ኃይለስላሴ ዘመን የግብርና ሚኒስቴር የእንስሳ ህክምና የመምሪያ ኃላፊ በደርግ ዘመን የአዲስ አበባ ከተማ ከንቲባ በኢሂድሪ ምክትል ጠቅላይ ሚኒስትር ሌላም ሌላም ሆነው ያገለገሉ ዜጋ። በአራተኛ በደረጃ አቶ አስናቀው ሲሳይ በጎንደር ከተማ የተወለዱ ራስን የመከላከል ስልጠና ይሰጥ የነበረ ከዚህ ጋር ተያይዞ በደቡብ አፍሪካ የጸረ አፓርታይድ ንቅናቄ በሚደረግበት ወቅት በእጅ በእጅ ውጊያ ስልጠና ለመስጠት በነፃ ውጪዎቹ ወታደራዊ ክንፍ በኤምኬ ተመርጠው ወደ ዛምቢያ ስልጠና ጣቢያ ያቀኑ የኢትዮጵያ ህዳሴ ግድብ ለመጀመሪያ ጊዜ የቴሌቶን እራት ማዘጋጀት ለኢትዮጵያ ህዝብና ለመንግስት ባለስልጣናት ግንዛቤ የማስጨበጫ ከፍተኛ ስራ የሰሩ የተለያዩ ጥናታዊ ጽሑፎችን በተለያዩ የሙያ ዘርፎች ለሀገርና ለህዝብ በሚጠቅም መልኩ አዘጋጅተው አበርክተዋል። በደቡብ አፍሪካም የማንዴላ የቅርብ ጥበቃዎችን አሰልጥነዋል። ከስዋፖ ሽምቅ ተዋጊዎች ጋር በሞዛምቢክ ድንበር እና በአንጎላ ካዚንጋ በደረሰው ጭፍጨፋ አጸፋዊ መልስ ለማድረግ በተደረገው ግዳጅ ላይ ሙሉ ተሳትፎ አድርገዋል። በሶማሌ ግዛት በኢትዮጵያ ፓይለትና የኩባ ወታደሮች ከሌሎች ኢትዮጵያዊ ምርኮኞች ጋር የነበረበትን አካባቢ ሞዴል በመስራት ለግዳጁ ያሰለጠኑ ሲሆን እስር ቤቱ ባልታሰበ መልኩ ቦታውን በመቀየሩ ለውጤት ሳይበቃ ቀርቷል። አፍሪካን በሚመለከት 12 መጽሐፍት መካከለኛ ምስራቅን በተመለከተ ደግሞ ስድስት መጽሐፍትን በአጠቃላይ 18 መጽሐፍን ጽፈዋል። በመጀመሪያው አፍሪካ አንድ የሰቆቃው ምድር ፊሊስጤም አኬልዳማ እና አፍሪካ ሁለት የሚሉት መጽሐፎች የታተሙ ሲሆን ሌሎቹ ተራቸውን እየጠበቁ ይገኛሉ። አምስተኛው ተሸላሚ ዜጋ አቶ አስማማው ቀለሙ በኢትዮጵያ የህዝብ ደህንነት ሚኒስቴር ውስጥ ከጀማሪ ባለሙያ እስከ ምክትል ሚኒስቴርነት ያገለገሉ በስለላ ሙያ በሲአይኤ፣ በሞሳድ፣ በኬጂቢ ሰፊ ስልጠና የሰጡ የአምባሳደርነት በስልጠና ሙያ በዳይሬክተርነት እንዲሁም በብዙ የተለያዩ ዘርፍ ብዙ ያገለገሉ ኢትዮጵያዊ ነበሩ። በቅርቡ በ68 ዓመታቸው ከዚች ዓለም ድካም አርፈዋል። በመቀጠልም ብርጋዴር ጀነራል ካሳዬ ጨመዳ የሀገር ታሪክ፣ የሀገር ባለውለታ፣ የመጽሐፍ ደራሲ የእርሱ የጦር ሜዳ ውሎ ሲቃ በሚል ርዕስ መጽሐፍ ለህዝብ ያበረከቱ ዜጋ ሌላው ብርጋዴን ጀነራል ውበቱ ጸጋዬ በተመሳሳይ የሀገር ባለውለታ የሀገር ታሪክ የሆኑት ዜጎች ተሸልመዋል። በመጨረሻም ኮሎኔል መንግሥቱ ኃይለማርያም የሴቶች ነጻነት ላይ እና የትምህርትን አስፈላጊነት ተገንዝበው በመሰረተ ትምህርት ዘመቻ ትልቅ አስተዋጽኦ ያበረከቱ በመሆናቸው ይህ የእውቅና ሽልማት ተበርክቶላቸዋል በጊዜው ወንድማቸው በቦታው ተገኝተው ሽልማቱን ለሳቸው ተበርክቶላቸዋል። እንግዲህ የሽልማቱ ፕሮግራም ይህንን ይመስል ነበር። በቅድሚያ ይህንን የመሰለ ትልቅ ፕሮግራም አዘጋጅታችሁ ስለተሳካላችሁ እንኳን ደስ ያላችሁ ማለት ትፈልጋለሁ። በመቀጠል የኢትዮጵያ ማህበራዊ አጋርነት አበረታች ማህበር እንደሚታወቀው አላማው ለኢትዮጵያ ትልቅ አስተዋጽኦ ያበረከቱ ዜጎችን ማበረታታት፣ እውቅና መስጠት፣ መሸለም ነው እና ይህን አስመልክቶ ዛሬ እንዳየ ነው የተሸለሙ በትክክል ለኢትዮጵያ አስተዋጽኦ ያደረጉ ሰዎችን ነው። እኔ ግን ዛሬ ሊጠይቃቸው የምፈልገው ለሊቀመንበር መንግስቱ ኃይለማርያም የተደረገውን ሽልማት አስመልክቶ ነው። በጓድ ሊቀመንበር መንግስቱ ኃይለማርያም ኢትዮጵያ ውስጥ ሁለት ገጽታ ነው ያላቸው። በህዝቡ አይነ ሲታይ ሁለት ገጽታ አላቸው። ጎልቶ የሚታየው ግን ጥሩ ያልሆነው ገጽታቸው ነው ጎልቶ የሚታየው እና እንደዚህ አይነት አመለካከት ካለበት ሀገር ውስጥ ይህንን የበጎ ስራ ሽልማት መሸለም ምን ያስተምራል ብላችሁ አስባችሁበት? ለህዝብ ውስጥ ምን መልእክት ያስተላልፋል ብላችሁ ታምናላችሁ? በኢትዮጵያ ውስጥ የተደረጉ ብዙ አይነት የፖለቲካ የኢኮኖሚና የማህበራዊ ጉዳይ ለውጦች አሉ የማንክዳቸው ለምሳሌ የ66ቱ አብዮት ሁሉንም ወጣት ያካተተ አብዮት ነበረ። በኋላ ማን መራው ማን የሀገሪቷ መሪ ሆነ የሚለው ሁለተኛ ደረጃ ቢሆንም በዛ ለ ሂደት ውስጥ አስተዋጽኦ ያደረጉ በጣም ብዙ እጅግ ብዙ ኢትዮጵያውያን ይችላሉ። ከነዛ ውስጥ አንዱ ኮሎኔል መንግስቱ ማለት ናቸው። እሳቸው ስለሳቸው ጥሩ ነገር የሚናገርም መጥፎ የሚናገርም እንዳለ ሆኖ እኛ ስለ ጥሩ ነገር ውስጥ ሸለምናቸው ናቸው ማለት መጥፎ እይታን አይነት መጥፎ ተብሎ የሚባለውን ደግሞ የያዙ ሰዎች ጥሩን ነገር መካላቸው ልክ እንዳይደለ ሁሉ እኛ መልካሙን ነገር ስናነሳ መጥፎ ባነሳነ ማለት አይደለም። ስለዚህ የእሳቸውን በጎውንም በጎ ያልሆነውንም ነገር ለይቶ ማሆን ይህ ማህበረሰቡ ለመጀመሪያ ደረጃ ከሁሉ በላይ ዛሬ የተሸለሙበት በጣም ብዙ አይነት ኢትዮጵያ እንደተሸለሙት የሴቶች የነፃነት ህይወት የሚመጣው ከመማር ነው። መማር ደግሞ አይነተኛ የሆነ ሴቶች ነፃ የሚያወጣ መሳሪያ፣ እዛ መሳሪያ ደግሞ መሰረተ ትምህርት ካምፔይን የሚያደርግ ስርዓት ላይ መሪ አስታንግ መሪ ነው። እኛ ብቻ ሳይሆን ሌላ ካ የሸለማቸው። ስለዚህ የእሳቸው ይሄ አንዱ በኩል ተጽእኖአቸው ይህንን እኛ አይደለንም። የማይወዷቸውም አይክዱትም። የሚወዷቸው ያደምቁትም፣ የማይወዷቸውም አይክዱትም። እና ስለዚህ ኢትዮጵያ ውስጥ የተለመደው ምንድን ነው? አንድን ሰው ወይም አንድን ሊደርሽፕ አጓጉል በሆነ መንገድ ስናነሳ ምንም አልሰራም ብለን ዲመናይዝ ዲማረግ የማሴጠ ምንድነው ሰይጣናዊ የማድረግ ብቻ ገጽታ ትክክለኛ አግባብ ነው ብለን ስለማናምን፣ በዚህ ኤራዲኬቲቭ በሚባለው መሃይምነትን በማጥፋት ረገድ አውትስታንዲንግ ሊደር ናቸው ብሎ ነው ማህበሮች ያለባቸው ስለዚህ በትክክል አምናለሁ። ይሄ ከትምህርት ከመሀይምነቱ ባሻገር ህጻናት እና በውትድርና ወላጆቻቸው ያሉ ልጆች መማር አለባቸው ብለው አምነው ወደ ኩባ ይሄ ህጻናት አምባ እንዲገቡ ካደረጓቸው ልጆች መካከል አንዷም ስለሆንኩኝ እኔ በጣም አምንበታለሁ፣ እደግፈዋለሁ። ሌላው ልጠይቀ የፈለግኩት ደግሞ ጓድ ሊቀመንበር ይሄ ሽልማት እንደሚደረግላቸው ያውቁ ኑሯል። መሸለማቸውም ምን ስሜት እንደሚፈጥርባቸው አናውቅም። እኛ ሽልማቱን የሰጠነው ነው። እሳቸውን በህይወት ቢኖሩም ባይኖሩም መሸለማቸው አይቀርም። በዚህ ጉዳይ በሌላው ጉዳይ ላይ ማንም ሰው የፈለገው ሊል ይችላል። ግን ይህንን በተመለከተ እኛ ዛሬ ያዘጋጀነው ፕሮግራም የሴቶችን ውመን ኢምፓወርመንት ሴቶችን ኤምፓወር በማድረግ ረገድ ከፍተኛ ሚና ያደረጉ ሰዎችን ስንሸልም አንዱ ኤጁኬቲንግ ማስተማር ማለት ሴቶችን ማስተማር ሴቶችን በስፋት በትልካቴን ደረጃ ያስተማረው አንደኛ ደግሞ ስርዓት የአለፈው ስርዓት በዛ ስርዓት ውስጥ ቁንጮ መሪ የነበሩ ሰው ስለች ደካሚ ሳሉ ይህንን አስፈጽሞበት ተሸልመው፣ ለሰሩት ሌላ ነገር ደግሞ የሚጠይቃቸው አካል ሚጠይቃቸው ይችላል። እኛ ግን ሚሰለብርና በደስታ ነው ሽልማቸው ሌላ ጥያቄ አለኝ የሚል ሰው ካለ በሌላ ጥያቄ ሊኮንናቸው ይችላል። ሴቶችን ግን በማስተማር ፊደል በማስቆጠር ረገድ ከፍተኛ ሚና የተጫወተው በዓለም አቀፍ ደረጃ ሽልማት የተገኘበት ያንን ካምፔን የመሩት እሳቸው። ይህ ሀቅ መሸሽም አይቻልም። ስለዚህ አይቲንክ፣ አሁን ልደታቸው ነው ሰማንያ አራተኛ ዓመታቸው ስለዚህ፣ ገኒንም እያልኳት ነበር የልደታቸው ስጦታም ነው አስባችሁበት ይሆን ልል የፈለግኩት ለዛ ነበር። አስበንበት አይደል የዛሬ ሰላሳ አራት ዓመት ከሄዱ በኋላ ስለ እሳቸው ሰምተንም አናውቅም፣ አግኝተናቸውን ማናውቅም። ኢንፋክት እሳቸው በሄዱበት ጊዜ። ደ ደግሞ ብዙ ጊዜ የምታደርጓቸው እንደዚህ ሀዋል ች ምናምን ለመጪው ትውልድ አስተማሪ ናቸው ብላችሁ ታምኑበታላችሁና፣ አሁን ይህ ሽልማት የመንግስቱ ኃይለማርያም ለዚህኛው ትውልድ ምን ያስተምራልላችሁ? አሰባችሁበታል? መጀመሪያ ለእናንተ አባታችሁ ያስተማራችሁ ሰው የተለየ ነገር እኛ ላይ እንዳበር ነው የተለየ ነገርም እንዲያደርገው አይጠበቅም። ሁለተኛ የሚመጣው ትውልድና አሁን ያለው ሊደርሽፕ ለሚሰሩት መልካም ነገር ጄኔሬሽን እንደሚሸልማቸው እንዲያስቡ ያደርጋል። ሶስተኛ እሳቸውን አብዝቶ ሁሉንም ነገር ትክክል አለ ለሚሰሩት የሚሉ ሰዎችን ለማረም ይረዳል። እና ስለዚህ አዲሱ ጀኔሬሽን በሊደርሽፕ ውስጥ ለሚያጠፋው እንደሚጠይቅ ለሚያለመው ደግሞ እንደሚሸለም እንዲያቅ ትልቅ ትምህርት ይሰጣል ብዬ አምናለሁ። ይሁን፣ አመሰግናለሁ። አንቺ ከጓድ ሊቀመንበር መንግሥቱ ኃይለማርያም ጋር ወደፊት በአዲስ አበባ ከተማ ለኮለኔል መንግሥቱ ኃይለማርያም የተሰጠውን የእውቅና ሽልማት ሳይውል ሳያድር ዝምባብዌ ሀረሪ ደርሷል። ጋዜጠኛና ደራሲ ገነት አየል አንበሴ ስለ ኮለኔል መንግሥቱ ኃይለማርያም ሁለት ቅጽ መጽሐፎችን ለኢትዮጵያ ሕዝብ በማበርከት የመጀመሪያዋ ጋዜጠኛና ደራሲ መሆኗ ይታወቃል። በአሁኑ ሰዓት ለዚህ ቤተሰብ ቤተኛ እና ወዳጅ የሆነችው ገነት አየለ ይህን ሽልማት ለኮለኔል መንግሥቱ ለ84ተኛ ዓመታቸው የልደት በዓል ላይ እንደ ድንገተኛ ስጦታ ሆኖ ይዛላቸው ቀርባለች። ይህን ስጦታ እንዴት ተቀበሉት፣ ስሜታቸው ምን ይመስል ነበር የሚለውን እንደሚከተለው እናቀርብላቸዋለን። እሺ ለጓድ ፕሬዚዳንት የአንድ መልእክት አለኝ። መልእክቱ የመጣው ከኢትዮጵያ ሶሳይቲ ፓርትነርሽፕ አድቮኬሲ የሚባል አንድ መንግስታዊ ያልሆነ ድርጅት ለእርሶ በተለይም በመሰረተ ትምህርት ዘመቻ ላደረጉት ኮንትሪቢሽን ለብዙ ኢትዮጵያውያን የትምህርት እድል፣ የማንበብ፣ የመጻፍ ከዛም አልፎ ተርፎ ደግሞ ወደ ሌላ ደረጃ ለመድረስ የሚያበቃቸውን መንገድ በመክፈት ላደረጉት አስተዋጽኦ አንድ ሽልማት ልኮሎታል። ይህንን ሽልማት ምንደሚል ሰርቲፊኬት ተልኳል እና የሚለው ኢትዮጵያን ሶሻል ፓርትነርሽፕ አድቨኬሲ ትራንስፎርሜሽናል ሊደር አዋርድ ሬኮግናይዚንግ ትራንስፎርሜሽናል ሊደርሽፕ አቢሊቲ ኢን ኤራዲኬቲንግ ኢሌትሪሲ ላይ ፕሬዚደንት መንግስቱ ኃይለማርያም

ስደት እና ትኩረት ህይወትህን በሙሉ አንተ ብቻ ሳትሆን ለልጆችህም አብረውም ላሉት ሙሉ ሰዎች ያደረግ ስለሆነ በጣም ብዙ ነገር ለኢትዮጵያ ህዝብ አበርክተሃል። ግን ትምህርት ከዛ ከሚጠቀሱት ከመሬት ላራሹ ከምንም የበለጠ የሚጠቀሱት አንዱ ነው። ምክንያቱም የአንድን ሶሳይቲ የአንድን ህይወት የሰው የሚወስነው ሶሻል ሞቢሊቲ የሚያስተካክለው ህዝብን ወደፊት የሚያደርገው ትምህርት ነው እና ህይወቱን በሙሉ ለዛ ላደረከ ሁሉ አስተዋጽኦ በጣም በጣም በኢትዮጵያ ህዝብ በቤተሰብ በሁሉም ሰው እናመሰግናል። ስትልኝ ተመልካቾቼ፣ ትላንት እንደነገርኳችሁ ለጓድ ፕሬዚዳንት መንግስቱ ኃይለማርያም ከኢትዮጵያ ሶሳይቲ ፓርትነርሽፕ አድቮኬሲ የተላከላቸውን የሽልማት ማለትም የእውቅና ሰርቲፊኬት ቤታቸው ድረስ ይዤ ሰጥቻቸዋለሁ። ይህም እውቅና የተሰጣቸው በመሠረተ ትምህርት ዘመቻ ወቅት ባደረጉት አስተዋጽኦ እና ለመማር ማስተማሩ ሂደት ላደረጉት ከፍተኛ አስተዋጽኦ የተሰጣቸው እውቅና ነው። በመሠረተ ትምህርት ዘመቻ በዛን ዘመን ብዙዎቻችሁ እንደምታስታውሱት ብዙ ጎልማሶች፣ እናቶች፣ አባቶች ትምህርት ለመማር እድል ያላገኙ ሁሉ በዛ ዘመቻ ለወደፊትም የሚጠቅማቸውን የጨበጡበት በጣት ከመፈረም ያመለጡበት ስለሆነ ለዛ ደግሞ ዋናው መሪና አስተባባሪ ሆነው የሀገሪቱ ርዕሰ ብሔር እንደመሆናቸው መጠን ከዛም ሌላ ደግሞ በእያንዳንዱ ነጥብ ቦታ እየተገኙ በገጠር አካባቢ ሁሉ የትምህርቱን ሂደት ራሳቸውን በማስተማር የተሳተፉበት ነው። እና ይሄንን በማስታወስ ነው ትላንትናም ያው ሰርቲፊኬቱን በሰጠኋቸው ጊዜ ታላቅ ምስጋና አቅርበዋል። ከሁሉ ደግሞ በጣም የሚገርመው የእኔ ብቻ አስተዋጽኦ ነው አላሉ። እንደ ሁልጊዜው የሌሎችም ነው እኔ ብቻ አይደለሁም እና ለእነሱም እውቅና ይገባቸዋል። በአጠቃላይ በኢትዮጵያ ውስጥ የተደረገ ለትምህርት የተሰጠ አትኩሮት ስለነበረ እኔ ብቻ አይደለሁም ብለው ለሰጧቸው ሰዎች ምስጋና አቅርበዋል። ከዛ በተረፈ ደግሞ እኔ እንደማስታውሰው ማንበብና መጻፍ እንዲበረታታና ሁሉ ሰው እንዲያነብ በየቀበሌው ሳይቀር በየቦታው የንባብ መጻሕፍት ቤቶች ይዘጋጁ ነበር በትንንሽ ጎጆ ቤቶች ሳይቀርና አብዛኛው ሰው እየሄደ ያንን እያነበበ የማንበብና የመጻፍ ልምዱን አልፎም ተርፎ ገፍተው እስከ ዶክትሬት ድረስ የደረሱ ሰዎች እናውቃለን። እና በዚህ ታላቅ ምስጋና ይገባቸዋል። ለሁሉም ደግሞ በዛ ለተሳተፉ ለተማሪዎችም፣ ለአስተማሪዎቹም፣ ለእናቶቻችንም ጭምር በዚህ ለተሳተፉና እውቀትን ለገበዩ በዚህ አጋጣሚ ምስጋና የናቀርብላቸዋለሁ። እሳቸውም አመስግነዋል። ሁላችንም በዚህ ልንበረታታ ይገባል። አመሰግናለሁ። የጋራ ድምፃችን የሆነው አብሮነት ዲጂታል ሚዲያ ነው። ሼር፣ ሰብስክራይብ በማድረግ ቤተሰብ የሆነው አብሮነት ዲጂታል ሚዲያ የሁላችንም ድምፅ